በአምስት ወር የሰበሰብ ነው ወደ አምስት መቶ ሶስት ሚሊዮን ብር አካባቢ ተሰብስቧል። ይሄ ደግሞ እቅዳችን ስድስት መቶ ሀያ አምስት ሚሊዮን ብር ከነበረው ወደ ሰማኒያ ነጥብ ስድስት አካባቢ ፐርሰንት ነው የተሰበሰበው። ይሄ እንግዲህ እንደምታስታውሸው አራተኛው ዞሮ ሀሙሌትን መሰረት አድርጎ ሰፊ የንቅናቄ ቦንድ ንቅናቄ የወጣቶች ላይ ሴቶች ላይ ዲያስፖራውም ኦንላይን ፈንድሬዚንግ አለ። የቦንድ ግዥም ነበር በክልሎች ያለው በሰፊ ሰፊ ንቅናቄ በክልሎች በተለይ አንዳንድ ክልሎች ላይ አደረጃጀቱ ቀድሞ ወደ ስራ ያልገባ፣ አንዳንዶች ደግሞ አዳዲስ ክልሎች የሆኑ እንደዚህ አደረጃጀት ጋር ተያይዞ ሙሉ በሙሉ ወደ ስራ እንቅስቃሴ በሙሉ አቅም መግባት አንዱ ስራዎቹ በጣም ብዙና ከባድ ወጪ የሚጠይቁ በመሆናቸው ህብረተሰቡ ከመቼውም በላይ ከመቼውም በላይ አቅሙ በፈቀድ ይህን የተጀመረ ፕሮጀክት ከፊቱ ዞር ሳያደርግ እንደተለመደው በሁሉም አቅጣጫ ድጋፉን እንዲያደርግና ይህን ያሰብነውን እድገታችንም ሆነ የኢኮኖሚ ሽግግራችንም ሆነ ከአፍሪካ ወንድሞቻችን በጋራ የምናደርገው አብሮ መስራትና የመሳሰሉት የምናስበውም ወጣቶቻችን፣ ሴቶቻችን የስራ እድል ፈጠራ እውን እንዲሆን ጠንክረን መስራት አለብን። ይሄ ማንም ለማንም የሚነግረው ሳይሆን ሁሉም የራሱ አድርጎ እንደወሰደው ሁሉ እሱና ማስቀጠል ያለበት የሚል ነገር ነው ያለኝ።